ስድስተኛው ሀገር አቀፍ የሳይበር ደህንነት ወር የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ሀሳብ ከጥቅምት 1 እስከ 30 2018 ዓም እንደሚከበር የኢንፎርሜሽን መረብ ደህንነት አስተዳደር ይፋ አድርጓል። የሳይበር ደህንነት ወር አከባበርን በማስመልከትም የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትግስት ሐሚድ በሰጡት መግለጫ የሳይበር ጥቃት ባለም አቀፍ ደረጃ በቁጥርም ሆነ በአይነት በከፍተኛ ደረጃ እየጨመረ ይገኛል የሳይበር ደህንነት ወር መከበር ዋነኛ አላማው የዜጎችንና የተቋማትን የሳይበር ደህንነት ግንዛቤ የሚያጎለብቱ የንቅናቄ መድረኮችን በማዘጋጀት ሀገራዊ የሳይበር ደህንነት የመከላከያ አቅምን ለማሳደግ እንደሚያግዝ ነው ያነሱት። የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሆኑንም ለማንሳት እወዳለሁ። በአጠቃላይ የሳይበር ደህንነት ወር መከበር ዋነኛ አላማ የዜጎቻችንና የተቋማትን አቅም ማሳደግ ብሎም በተለያዩ መድረኮች፣ ኮንፈረንሶች፣ ውይይቶች በማድረግ አጀንዳውን ከፍ አድርጎ የጋራ መግባባት ላይ ለመድረስ ነው ማለት ነው። ይህ በሀገር ደረጃ በትብብር መስራት እንዳለብን የሳይበር ደህንነት ብቻችንን የምንተገብረው እንዳልሆነ በተለያዩ መድረኮች ስናነሳ መጥተናል። ለዚህ መገለጫ የሚሆነው የግሉን ዘርፍ የመንግስት ተቋማትንና ዩኒቨርሲቲዎቻችንን በጋራ ወደ አንድ መድረክ ያመጣንበት ውጤታማ የሆኑ መድረኮች ነበሩ። ከነኚህ ውስጥ በተለይ የጥናትና ምርምር ስራዎቻችን በሳይበር ደህንነት ዙሪያ የተሰሩት ወደ ሕብረተሰቡ ተደራሽ እንዲሆኑ የተለያዩ ውድድሮችን በማድረግ እውቅና በመስጠት ስናከብር ቆይተናል። ሀገር አቀፍ የሳይበር ደህንነት ወር በሁለት ዋና ዋና ጉዳዮች ላይ ትኩረት እንደሚያደርግም ነው ዋና ዳይሬክተሯ ያነሱት የመጀመሪያው የሀሰተኛ መረጃ ዝግጅት ቁጥጥርና ስርጭትን ለመቆጣጠርና ለመከላከል ያለመ ንቅናቄ ነው። የሳይበር ደህንነት ወርን ስናከብር በዘንድሮ በስድስተኛው ሁለት ጉዳዮች ላይ ለማጠንጠን አስበናል። አንደኛው የሀሰተኛ መረጃዎች ዝግጅት ስርጭትና ቁጥጥር በሀገራችን ከፍተኛ ጥቃት እያደረሰ ያለ እንደመሆኑ ከዚህ ጋር ተያይዞ ኮንፈረንሶችን ውይይቶችን፣ እና ንቃተ ህሊና የማስጨበጥ ስራ እንሰራለን ብለን ይዘናል። በሁለተኛነት ሁላችሁም እንደምታውቁት ከተሞቻችን እየዘመኑ በተለይ የስማርት ሲቲ ኮንሰፕት ብዙ ከተሞችን እየነካ ነው ያለው ከተማችን አዲስ አበባን ጨምሮ። ስለዚህ የስማርት ሲቲ የስማርት ከተማ እና የሳይበር ደህንነት ጥበቃ በሚል አበይት ጉዳይ ላይ ሁለተኛ አጀንዳ አድርገን ለመወያየት በእቅድ ይዘናል ማለት ነው ከዚህ ጋር ተያይዞ የሳይበር ተጋላጭነትን እንዴት መቀነስ እንችላለን የሚለውን ለማክበር በዝግጅት ላይ ነን የሳይበር ደህንነት ወር የመክፈቻ መርሃ ግብር ጥቅምት አንድ ቀን 2018 ዓ.ም እንደሚካሄድ በማንሳትም ወሩን ሙሉ በተለያዩ ከተሞች የህብረተሰቡን ንቃተ ህሊና በሚያሳድጉ መርሃ ግብሮች እንደሚከናወን የዘገበው ባልደረባችን ግዛቸው ግርማዬ ነው